ሱምሪነውጭው ራሱ ያምራል። ሁለቱም ሆኖ ምንም ይሁኑ፣ እኔ ምንም አይመስልኝ። ሁለቱም ሆኖ አንዳንዳቸው ደግሞ ከስዋፍና ከስዋፍ የሚወጣውን ነገር ቆር አውጥተው እንትን ይላሉ። አሁን ራሱ ሆነ ቦታ ዞርዞር እሚለውን እሚለውን ከላንቻ ኖር ማርኩሽ እንዴት ይህ ምናምኑ ብሎ ያለው ጡንቻ አድርጋ እጅ ወደ ላይ አድርጋ እሱን እንትን እንደማለት ነገር ማለት ነው። ወላሂ ገና አሁን እኮ ነው ውስጡም ደግሞ ገብቼ ሳይ ውስጡም ገብቼ ሳይ የሩታ ፎቶና የቡልቄ ፎቶ ብቻ ነው። ዳንስ ሰው አልኩ። የማይገባ ደደቦች እኮ ናቸው እንደዚህ አይነቶች። በጣም የሚገርሙት ተቃረቡ እኮ፣ ትንሽ ነው የቀራቸው። አንድ ሁለት ቀን ሰሩ በቃ ይታረቃሉ መቼም አይለያዩ። መቼም መቼም አትልፉ አትልፉ። እነሱ ለማለያየት የምትወጡ ሰዎች መቼም አይለ መቼም ነው አይለያዩ የሚነብሩ በኩል ሆናችሁ በሱም በኩል ሆናችሁ እንትን የምትሉ ሰዎች በሷም ያለላት ነው የምትኖረው፣ እኔም ያለላይ ነው የምትኖረው። ምንም አትደሰቱ አለ መለሰላቸው። ምን አይገባቸው። እየለፋችሁ ታድራላችሁ እንጂ እያለቀሳችሁ መቼም ነው የማይለያዩት መቼም እንኳን አይኑ ላይ ለሱ ንዴት የለም። እንኳን ዝም ብሎ አውቆ ለማስመሰል ነው። እንኳን እንትን ያለው ራሱ መሆኑን እያወቃችሁ ይለያያ ይለያያ መቼም ነው የማይለያዩት። አስረግጬ ነው የምነግራችሁ ነጊቢያ ሜና የሚዋደድ ሰው እኮ መቼም አይለያየ። ቃና ዩም እንደ ከወደዚህ መጡ ሰዎች ኢትዮጵያ ፊልም አይታችሁ አታውቁም። የቱርክ ፊልም ይገዳደላሉ፣ ሞተው ይነሳሉ፣ ይሞታሉ ምናምን ፊልም አይተዋያውቁም እንዴ? አለ እንዴት ነሽ? ምንምኛ አይለያዩም እያልን ነው። ፕራንክ ነው እያልን ነው። ማንም አንድነታችን ስበኩ ብሏል። እሱ እኮ አንድነታችን ስበኩ ብሏል በእውነት የሚጠይቀው

አሚን አንዴ ልናገር፣ አንዴ ፕሊስ፣ የገባሁ ስራ ላይ ነኝ፣ እግዚአብሔር ተደብቄ ነው የማወራው። ልናገር የፈለኩት ምንድን ነው፣ እውነተኛ እንኳን ቢሆን ቤተሰብ ሳለች ችግር የለም። ግን እውነተኛ ከሆነ ጓደኛውን የብሩኬ ጓደኛ የተባለው የሆነ ረዥም ልጅ፣ ቀጭን ልጅ፣ ከሃይሚ ጋር የነበረው ትዝ ይላችኋል። ሃይሚ እንኳን ብር ተበድሮኛል ሲል አልተበደረም። እኔ ለብሩኬ አያደርግ የምትፈልገውን ገንዘብ ልክፈል ያለችው ልጅ ከእሱ ልጅ ጋር ከተገናኘች በኋላ ነው ነገሩ ድብልቅልቁ የወጣው ገቡ ግን እኔ ፕላንክ ነው ነው ምለው እንግዲህ ፕላንክ ባይሆንም ደግሞ ወንድሟ አለ ሀብዛ ስላለ ያስታርቃል እኔ ዛሬ ግን ማለት ነው እኔ ሳያቸው ዛሬ መነጋገር ይፈልግ ሁላችሁም ታውቃላችሁ ቻሌንጅ አርጋችሁ አንለያ የሚለውን ዘፈን አቀና አቀናብሩላቸው እውነቴን ነው አንለያ የሚለውን አይሳካላቸውም። እሱ እኮ ተናገረ ቅድም፣ አሰማችሁትም። እንደ ስርዓት ያዙ አላቸው እኮ እነሱ እሱም። እኛ እሷ እኔና እሷ ብንለያይ የራሷን ሕይወት እንደምትኖረው እኔ የራሴን ሕይወት ማንም ሕይወታችን አይኖርም እውነት እኮ ነው። ግን በነገራችን ላይ እግዚአብሔርና ደግሞ እኮ በጣም ያናደደኝ ማለት ነው፣ የብሩኬና የሀይኔ ምንድነው ከነ ሩታ ለምንድነው የማይማሩት? ሩታና አብረሽ እንዴት ነው የሆኑት? ሩታ በላይዋ ላይ ሴት ሲይዝባት ከዛ በፊት የነበረ ላይፍ ሁሉ ተገኝቶበት፣ አብረሽ በጣም ወንዳ ወንደሆነ ቀጥ አድርገው ሲያዟን ነበር። ምንድነው የተፈጠረው? የብሩኬ ገና ብሩኬ እኮ ምንም አያውቅም፣ ራሱ ምን እንደተገኘበት የማያውቁም እኮ በቪዲዮ እኮ ካሜራ ምናልባት ደግሞ ብቷጀታ ደግሞ በጣም የሚያስጠላው የሆነ ቅንብር ይሰራሉ። በጣም እውነተኛ አስመስለው ሩታ ላይታችኋታል። ለሩታ እንዳቀረቡላት የሆነ ነገር አምጥታ ግን እኮ ታዲያ ያ እውነት ነው። የገዛ ጓደኛው እኮ ነው እንደዚህ ያደረገው ተናገረከው። የገዛ ጓደኛው አብሮት እየበላ እየጠጣ ማለት ነው። አሁንም ብሩኬ ደግሞ እየተደረገበት አብሮ ብላ የሚጠጣው ጓደኛው ነው። ጓደኛው፣ ለሁለቱም ጓደኛው ደግሞ ከትናንትና ወዲያ ምንድን ያለው ሀይሚስድጎዳን አልፈልግም ይላል። አፈሪ ብላና ደቼ ብላ ውሻ እና ቅም እንግዲህ እውነት ይሁን ውሸት እኛ ሰውን ዝም ብለን አንሰድብም፣ ለማንኛውም ማለት ነው እኛ አንሰድብም፣ ምንም አልልም። ሁለቱ አንድ ናቸው። ቤተሰብ ስላለ ይታረቃሉ፣ ሰላም ይፈጥራሉ ነው የምለው እኔ እኔ የምለው ሰላም ይፈጠራሉ። ነገ እኔ ይመስለኛል፣ ነገ ሰላም ይመጣሉ ብዬ አስባለሁ። እግዚአብሔር ነው ፈጣሪ። እኔ እጸልያለሁ ከልቤ። የሰይጣን ይደፈን፣ የሰይጣን ጆሮ ይደፈን። ነገ እሷ ትመጣለች፣ ያልቃል ምቀኞች፣ ምድረ ምቀኞች። ሰው እኮ የተጣላ ቢሆን ኖሮ ነይ ሲላት ቁሚ ሲላት ምናምን ነይ ሲላት ቁሚ ሲላት ትቆማለች። የመጨረሻችን ነው ይላል እኮ ደግሞ እንጣለለን ይላል። ሲላት ደግሞ ትቆማለች። አስፈራርኛለት ና ትቆማለች። ሰላም ውዶች፣ እንዴት ናቸው? ተስፋለኝ እንደሚታረቁ በጣም በእርግጠኝነት። እሱ ደግሞ የኔና ሚ ለማለት የሚጠሩ ሰው ስነ ስርዓት ያዙ። እንግዲህ ስነ ስርዓት ይይዙ። ወሽመጤ ቁርጥ፣ ወሽመጤ ብጥስ በማያገባቸው ነገር እንዴ ምንድን ነው? እኔን እየጠቀሳችሁ የምታለቅሱ የምትሉኝ፣ ምን አደረኩ? ጣለ እሙ ታውቂያለሽ አደለ? እኔ በሁለታችሁ ልጅ ቃል ዳላቅም ማንም ለሌላ የሚያወራ ሰው የለም። እኛም ስለወጡ ነው የምናወራው፣ ስለሌላ አናወራም። በቃ ፍራንክ እያደረገች ነው። እግዚአብሔርም ፍራንክ ነው፣ ፍራንክ ነው አልኩሽ። ፍራንክ ነው፣ ፍራንክ ነው፣ ፍራንክ ነው። እሷ የፍራንክ ያመጣች እንትን ነው። ብዙ ጊዜ ብሩኬ፣ ላንቺ የደበቀው ነገር አለ ይላል ኮመንት ላይ ማለት ነው። ስለዚህ እሱ ንጹህ ስለሆነ እሷ እንደዛ ያለች እኮ ነው። ራሴ ንጹህ አድርገ ታውራለች ስትል እኔ ነው የታየው። ስልክ ሲያውራ ትነሳበት። እኛ ማለት ነው። እኛ ምንም አላልንም። በነገራችን ላይ ማንም እንድለያዩ ከዚህ በፊት ተጣሉ ሰዎች መማር አለባቸው። እኔ ከዚህ በፊት አንድ አንድ አዳምጭኝ። እኔ ከዚህ በፊት ብሩኬን በጣም ነበር የምናገረው ተጣልተው አንድ ጊዜ። አሁን ተምሬያለሁ፣ ተምሬያለሁ፣ ተቀይሬያለሁ። እኔ ደግሞ ሁለቱ እንድለያዩ አልፈልግም። ገባሽ? ህይወት ይቀየራል። እኔ እንዲያውም እንደማንኛውም እናት ዘቅዘቅ ምናምን አላየንም፣ ምንም ነገር ስራ ነው የስሩ፣ ስራ ከሆነ የሚስሩ፣ ካልሆነም ደግሞ ምቀኛ ጓደኛ ነው የገባባቸው። በቃ ብሩኬ ራሱ እየተናገረኝ አለ። ስለዚህ ምንድን ነው ጸብ ደግሞ በነሱ አልተጀመረ ቢፈጠር እን ስለማውቅሽ ነው ስለማያውቅሽ ነው። ከዚህ በፊት ብዙ ነገር አውርተሻል ሰዎች አለ